ዛ ሀብት ያላት እልፍ ተፈጥሯዊ ሀብት የተጎናጸፈች ልዩ ጸጋን የተላበሰች ሀገር ኢትዮጵያ። ኢትዮጵያ አቅፋ የያዘቻቸው ተፈጥሯዊ፣ ታሪካዊ፣ ባህላዊ ሀብቶቿ የታወቁትን ብዛም ያልሆኑ መታወቅ የሚገባቸው ግን እልፍ መሆናቸው እርግጥ ነው። ጆሮ ለባለቤቱ እንዳይሉ የዘርፉን አቅም ለማወቅና ለመጠቀም ጠንቅቆ መረዳት የሚያሻል። ኢትዮጵያ በዚህ ሴክተር ላይ የበለጠ መበረታታት ያለበት ጊዜ ላይ ስለሆነ ያለ ነው። እንደ መንግስት ስም የተሰጠው ትኩረት ለቱሪዝም እጅግ በጣም ከፍተኛና ደስ የሚያሰኝ ስለሆነ በዋናነት መስራት አለበት ብዬ ማምነው፣ አንደኛ ያለንን ነገር በትክክል እንድናውቀው ማድረግ ነው። አንዳንድ ጊዜ አንድ ቦታ ላይ አንተ ስለኖርክ እዛው ተወልደ እዛው አድገ ስላለ የያዝከው ያደክበት የታቀፍከው ነገር ምን ያህል የተቀረውን ዓለም እንደሚያማልል ብዙ ላይ ገለጥልህ ይችላል። ስለዚህ በነዋሪ ሳይሆን በቱሪዝም አይን መጀመሪያ መታየት አለበት ብዬ አስባለሁ። በቱሪዝም ሚኒስቴርና ማዕከላዊ ኢትዮጵያ ክልል አመቻችነት የመገናኛ ብዙሃን ባለሙያዎች በክልሉ በሚገኙ ተፈጥሯዊ፣ ታሪካዊና ባህላዊ ቱሪስት መዳረሻዎች ሊያደረጉት ጉብኝትም ይህን የገለጠ ሆኗል። እስከዛሬ ድረስ ሰምተናቸው ማየት አይደለም ሰምተናቸው ማናውቃቸውን የቱሪስት መስህቦች አይተናል። እና ይሄ ማለት ሀገራችን በጣም ብዙ ትልቅ ሀብት እንዳላት ነው። ለምሳሌ በሀዲያ ባደዋቸው ወረዳ ላይ የሚገኙት ሀይቆች በጣም የሚገርሙና እንኳን የውጭ ሀገር ቱሪስቶችን እዛው ለአካባቢው ማህበረሰብ ራሱ ልዩ ስሜት የሚሰጡ ናቸው። ና ምንድነው ጥያቄ የፈጠረብን ብዙ ማናውቃቸው ከጀርባ ያሉ በመሰረተ ልማት ምክንያት ያላየናቸው ትልቅ ሀብት እንዳለን ነው። ትልቅ ሀብት ላይ ተኝተን ነው ያለነው። እና ከተኛንበት መቃት አለብን። ሀገራችንንም፣ ህዝባችንም የአካባቢው ማህበረሰብን መጠቀም አለበት። የነበረውን ማጉላት፣ የተደበቀውን ማውጣት አንድም ሀብትን ደግሞም አቅምን ማጎልበት የሚያስችል ተደርጎም ተወስዷል። ተፈጥሮ የሰጠችን መስህብ ልዩ ነው። ግን መደረሻ ቦታዎች ላይ ልማት የለም። የመንገድ ልማት የለ፣ መሰረተ ልማት የለም እነዚህ ደግሞ መዳረሻ ልማቶች ቢለሙ የቱሪስት ጊዜ ቆይታው እንዲራዘም የሚያደርጉ ስራዎችን ቢሰራ ማህበረሰቡ ተጠቃሚ ይሆናል። ቅርሱ የኔ ነት ስሜት ተሰምቶት እንዲጠብቀው እንዲያለማው ይሆናል። ስለዚህ የማህበረሰብ ተጠቃሚነት ላይ ትኩረት አድርጎ ቢሰራ፣ መዳረሻ ልማት ላይ መንገድ ስራዎች ላይ ትኩረት ተደርጎ ቢሰራ ላለው ከውጭ የሚመጣው አለም አቀፉ ቱሪስት የት እንዴት በየት በኩል ለምን ያህል ጊዜ ምን እያደረገ መሄድ እንዳለበት ትክክለኛ መረጃ ማግኘት አለበት። የየአካባቢውን ባለሀብቶች ግምት ውስጥ ያስገባ ኢንቨስትመንት ቢሰራ የቱሪስት አቅም የመኖሩን ያህል ቱሪስቶች እዛ አካባቢ ለረጅም ጊዜ ሰንብተው እንዲሄዱ የያዙትን ዶላር አራግፎት እንዲወጡ ከዚህ ረገድ ኢኮኖሚያዊ ተጠቃሚነትም እንዲዳብር አንድ ቦታ አንድ ነገር ለማየት ብቻ ሳይሆን በዛ አካባቢ ያለ ሰንሰለታማ ጉዞ በማካሄድ መሰንበት እንዲቻል በሚያስችል ደረጃ መሰራት ቢችል በጣም ተጠቃሚ መሆን ይቻላል ብዬ አስባለሁ። መገናኛ ብዙሃን የቱሪዝም መዳረሻ ስፍራዎችን በማስተዋወቅ ረገድ የሚወጡት ሚና መስህቦቹን ለገበያው በማቅረብ ዘርፉን የሚያጠናክርም ይሆናል። ይህንን ዘርፍ በየቤቱ ቁጭ ብሎ የሚገዛው የማህበረሰብ ክፍል እጅግ በጣም ሰፊ ነው። አንደኛ የሀገር ባህል ነው፣ ታሪክ ነው፣ ቅርስ ነው። ብዙ ነገር ልንተረጉመው እንችላለን። ሚዲያዎች በራሳቸው ኢንቨስት ማድረግ አለባቸው። ምክንያቱም ገዢያቸው ሰፊ ነው። የመገናኛ ብዙሃን ባለሙያዎች እንዲሁም ደግሞ እዛ ላይ ባለድርሻ አካላቶች ልዩ ትኩረት ሊሰጡት ይገባል። የማህበረሰቡ ውክልና ያለው ትልቅ ባህል ቅርስ ወደ ማህበረሰቡ ስለሚያመጡ ማለት ነው። ቱሪዝም ማለት የሀገር እድገት ላይ የከተሞች እድገት ላይ የማህበረሰብ ለውጥ ላይ ትልቁን አስተዋጽኦ ይፈጥራል እድገት ላይ እና ሚዲያ ደግሞ ትልቁን አስተዋጽኦ ማድረግ የሚችል ተቋም ነው። ስለዚህ የተለያዩ ቦታዎች ላይ በመጓዝ የተለያዩ ስፍራዎችን በመቃኘት ለማህበረሰቡ ተደራሽ ሲደረግ ባለሀብቶችም ወደዛ ቦታ በመሄድ ትኩረት አድርገው የተለያዩ ተግባራት እንዲከውኑ ሆቴሎችን፣ የመንገድ ልማቶች ላይ እንዲሳተፉ ትልቁን ድርሻ ይወስዳል። ስለዚህም መገናኛ ብዙሃኑም ሆኑ ባለሙያዎቻቸው የድርሻቸውን ለመወጣት የይዘት ብዝሃነታቸው ሊያሰፉት እንደሚገባም በአጽንኦት ይነሳል። የሚዲያ ባለሙያ ሚና የሚዲያ አመራሮችን ጨምሮ ማለት ነው ወደ አንድ ቦታ ሂደን አንድ ነገር ኢትዮጵያ አስተዋጽኦ ለማበረከትና ገጽታዋን ለማስተዋወቅ ቅድ ስናቅድ የተደጋገመውና የተስተጋባው የተሰለቸው ላይ ትኩረት ባናደርግ ጥሩ ነው። አዲስ ነገር በጣም በብዛት ያለባት ሀገር ናት። ለዚህ ቅድመ ሁኔታው ሚዲያም ሆነ የሚዲያ አመራሮች በቱሪዝም ዘርፍ አንድ ነገር ለማሳካት አንድ ነገር ለማሳየት ሙከራ ስናደርግ መጀመሪያ ኢትዮጵያን በአቅሟ፣ በችሎታዋ፣ በወርዷና በቁመቷ ልክ ለማስተዋወቅ ፈቃደኛ መሆን፣ አይኖቻችንን መክፈት፣ የተሰለቸውና የተደጋገመው ነገር ላይ ትኩረት አለማድረግ በጣም ትልቁ መፍትሄ ይመስለኛል። የመንግስት ኮሚኒኬሽን በየእስከታች እስከ ወረዳ ድረስ እስከ ቀበሌ ድረስ የተዋቀረበት ሂደት አለ እና በፕሮሸርም ሆነ በተለያዩ መንገዶች ሂንት መስጠት አለባቸው፣ ሚዲያው መጥቶ እንዲሰራ። አሁን ሶሻል ሚዲያው በጣም ትልቅ አክስሰብ ነው፣ እጃችን ላይ ነው ያለው መረጃ ና አካባቢያቸው በደንብ ማስተዋወቅ አለባቸው። እነሱ ሲያስተዋውቁ፣ እኛ ደግሞ በተለይ ሚኒስትር ሚዲያው ትልቅ ተደራሽነት ስላለው ያንን ለማዳረስ ትልቅ አስተዋጽኦ አለው። የሚዲያ ላይ ያሉ ኃላፊዎችም ለእንደነዚህ አይነት ኢሹዎች ትልቅ ፕራዮሪቲ መስጠት አለባቸው። አንዳንድ ጊዜ ትልልቅ ነገሮች ላይ ብቻ የመጠር ነገር አለ እና እታች ያለውንም ሪሶርስ የማውጣት እዛ ላይም የሚዲያው ኃላፊዎችም ትልቅ ኃላፊነት አለባቸው ብዬ አስባለሁኝ። በነበር የቱሪስት መዳረሻዎች ላይ ትኩረታቸውን ያደረጉት መገናኛ ብዙሃኑ ያልታዩትን መግለጥ፣ የተረሱትን ማስታወስ የተልእኳቸው አካል ሊያደርጉትም ግድ ይላል።